የሀይምና የብሩኬ እልክ መቼ እንደሚያልቅ አላቅም። ትናንትና አሁን ሁለታቸውም የመታረቅ ፍላጎት ነበራቸው፣ ግን ማን ይሸነፍ። በቃ ሁለቱም እልከኞች ናችሁ። ቆይ አሳይሻለሁ፣ ቆይ አሳይሃለሁ እየተባባላችሁ ተለያይታችሁ ላትለያዩ ነገር ነገ ልትታረቁ እማይሆን ነገር እያደረጋችሁ ልባችሁን ባታቆስሉ ሌላ ትርፍ ነገር ባትነጋገሩ እኔ ጥሩ ነው ብዬ አስባለሁ። እውነት ለመናገር ሀይሚና ብሩኬ ይታረቃሉ፣ አንድ ናቸው። ግን እልከኞች ናቸው። በቃ እራስ በራሳቸው በቃ እልክ አስጨራሽ ናቸው ሁለቱ ማለት ነው። እና እንግዲህ ብሩኬ ደግሞ እንግዲህ ይዞ መጥተዋል። እንግዲህ ዛሬ ይንጫጫል ሚዲያው ትላላችሁ። እና እንግዲህ ሀይሚ ሀይሚን ያስፈራኝ ነገር ምን መሰላችሁ? ዳኒ ልደቷን ሊያከብርላት ከሆነ ድርጅት ጋር ተስማምቷል ብለዋል። እና እኔ ከምንም በላይ የልጅቷ ሕይወት የሆነ ነገር ውስጥ እንዳይገባ በጣም ያስፈራኛል። እንደው ስራም ቢሆን ማለት ነው እና ነገሮች ቀስ በቀስ ይሄ ቀላል ነው ብለን ቀልድ ነው ብለን የጀመረው ነገር ነገ ይመራል እና ጥሩ አይደለም። እውነት ለመናገር እኔ ዛሬ የጠበቅኩት በቃ ሀይሚዬና ብሩኬ ታርቀው ነገሮች ተስተካክለው በቃ ልዴቷ ደስ በሚል ሁኔታ ያልፋል ብዬ ነበር ያሰብኩት። እርግጠኛ ነኝ ወይ እዚህ ውስጥ ሀይሚ ትኖራለች። እንግዲህ ሀይሚን ለማናደር ነው አይደል? ይህ ሁሉ ብሩኬ ያረተው። ጭራሽ በሶሲ ሴት ጓደኛ ይብቃ ስንር ጭራሽ ሌላ ሴት ይዘው ትመጣለች። አቤት እናንተ ልጆች፣ እንደ ሁለት ትልከኞች እንደው መቼ እንደሚወጣላችሁ ልካችሁ አላቅም። እናንተን እንደው አንድ ቤት ውስጥ ዘግቶ የምትሆኑትን ነገር ማየት ነበረ። ሀይሚና ብሩኬን አንድ ቤት ውስጥ ዘግቶ ከፈለጉ ይጨቃጨቁ፣ ከፈለጉ ይደባደቡ፣ እዚያው ይዋጣላቸው ነበር ማለት ነው። እና ሁለት ትልከኞች ማለት ነው። እና ማንም ትምጣ፣ ማንም እንደ ሀይሚ የሚሆን የለም። ሀይሚ የስራ ሴት ናት። ሀይሚ ጀግና ናት። የስራ ሂደቱን ታውቃለች፣ ትችላለች። ምን መስራትና እንዴት መስራት እንዳለባት ጠንቅቃ የምታውቅ ናት። በቅንጭላት ነው የምትሄደው እውነት ለመናገር እና ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ። እውነት ለመናገር እንግዲህ ዛሬ ብሩኬ ቤት ኮሚኒቲ ላይ ገብታችሁ ስታ ሁላችሁም ደንግጣችኋል ብዬ አስባለሁ። እንግዲህ የአይሚንና የብሩኬን እልክ ታውቁታላችሁ። እልክ አስጨራሽ ይዘውታል በቃ ስለዚህ ይሄ ድራማ ከተጀመረ እንግዲህ አንድ ወር ሊሆነው አንድ ወር ሆኖታል እንጂ አለፈ አንድ ወር አለፈው። በቃ አሁንም ደግሞ ሌላ እንትን ይዘዋል፣ ግን ይስተካከላል ብዬ ተስፋ አደርጋለሁ። ከፈጣሪ ጋር ተስፋ አልቆርጥም። ሀይሚ እንኳ ካለችበት ነገር እንኳ ካለችበት ችግር ሳጦታ ሳትወጣ ሳትረጋጋ፣ እንደዚ አይነት ነገር ማድረግ ማናደድም እልክ መጋባትም አልነበረባችሁም። እንግዲህ ፈጣሪ ከእናንተ ጋር ይሁን፣ እግዚአብሔር የፈቀደው ይሆናል። ነገር ነው አደል፣ ቤተሰብ ግን እውነት እኔንቻ አላቅ ብሩኬ ያለ ሀይሚ ደሳይልም ሀይሚ ያለ ብሩኬ ደሳ ትልም። ምን ለም እንደሆነ ሁለታቸውም አንድ ነው። ሲመጡ ውበት አላቸው፣ ደስ ይላሉ ምናምን ነገር እና እንግዲህ ሁሉም ነገር በፈጣሪ እጅን ያለው ነገሮች ይስተካከላሉ። ነገ ሌላ ቀን ነው። ውድ ቤተሰቦቼ፣ ብዙ እንዳትጨነቁ ማለት ነው። እናያለን እንግዲህ።